በረመዳን የመጨረሻዎቹ አስር ቀናት ውስጥ ከአንድ ጊዜ በላይ ኡምራ ማድረግ እንደማይቻል ተገለጸ። ይህ የሆነው በታላቁ መስጂድ አል ሐረም እየተስተዋለ ያለውን መጨናነቅ ለማቃለል መሆኑ ተሰምቷል። የረመዳን ቀናቶች እየተጠናቀቁ ሲሄዱ የሳዑዲ አረቢያ የሀጅና ኡምራ ሚኒስቴር በወሩ የመጨረሻዎቹ አስር ቀናት ውስጥ ወደ ቅድስት ከተማዋ መካ ይሄዳሉ ተብሎ ለሚጠበቁ በሚሊዮን ለሚቆጠሩ ምዕመናን አዲስ የአሰራር መመሪያ አውጥቷል። ዓመታዊው የምዕመናኖች ብዛት ከፍተኛ ደረጃ ላይ በመድረሱ ሚኒስቴሩ የሁጃጆችን የሀጅ ጉዞ ደህንነትና መረጋጋትን ለመጠበቅ የተነደፉትን ድርጅታዊ አሰራሮች በጥብቅ እንዲከተሉ ጥሪ አቅርቧል። ሚኒስቴሩ ሐሙስ ይፋ ባደረገው መረጃ መሰረት ሁጃጆች የኦምራ ፈቃድ አስቀድመው እንዲይዙና በታላቁ መስጂድ አካባቢ የሚፈጠረውን መጨናነቅ ለማቃለል በተቀጠሩበት ሰዓት እንዲደርሱ አሳስቧል። ሚኒስቴሩ ጎብኚዎች በዚህ ወቅት አንድ ጊዜ ብቻ ዑምራ እንዲያደርጉና በመስጂድ አልሐረም ያለውን መጨናነቅ ለማቃለል በመካ ውስጥ ባሉ መስጂዶች የሁልጊዜ ሰላታቸውን እንዲሰግዱ መልእክት አስተላልፏል። የተሽከርካሪ መጨናነቅን ለመከላከል የህዝብ ማመላለሻ አገልግሎትን መጠቀም በጥብቅ የሚመከር ሲሆን ምዕመናን የእምነት ጓዶቻቸውንና በነፃነት እንዲንቀሳቀሱ ለማድረግ የመተላለፊያ መንገዶችና ደረጃዎች መጨናነቅን እንዲያስወግዱ አሳስቧል። ይህ በእንዲህ እንዳለ የታላቁ መስጂድ እንክብካቤ ጠቅላይ ባለስልጣንና የነቢዩ መስጂድ ቁጥራቸው እየጨመረ የመጣውን የሁጃጆች ፍልሰት ለማስተናገድ ዝግጅታቸውን አጠናክረዋል። ባለስልጣናቱ የአካባቢ ጽዳትና የግል ንጽህና አጠባበቅ እንዲሁም የተደራሽነት እርምጃዎችን ያካተተ የተቀናጀ የአገልግሎት እቅድ አውጥተዋል። በሺዎች የሚቆጠሩ ሰራተኞች ንጽህናን ለመጠበቅ ህዝቡን ለመቆጣጠርና እንደ ዘምዘም ውሃ ጋሪ መወጣጫዎችን ጨምሮ አስፈላጊ አገልግሎቶችን ድጋፍ ለማድረግ ተሰማርተዋል። ባለስልጣኑ እንዳስታወቀው በአሁኑ ወቅት የጽዳት ቡድኖች በ35 ደቂቃ ውስጥ መላው መስጂድ ንጹህና እንዲሁም ጽዱ ለማድረግ ከ2 ኪሎግራም በላይ ኡድ በመጠቀም በየቀኑ ከ20 ዙር በላይ ሽቶችን ይረጫሉ። በአጠቃላይ 90,000 ቶን ኃይል ከሚንቀሳቀሱ የማቀዝቀዣ ዘዴዎች ጎን ለጎን 428 አሳንሳሮች፣ 28 ሊፍት፣ 1300 በላይ ኤሌክትሪክ ስፒከሮች ተዘጋጅተዋል። ለአረጋውያን፣ ለአካል ጉዳተኞች አገልግሎት ቅድሚያ የሚሰጥ ሲሆን ለሁሉም ጎብኚዎች የመንቀሳቀስ ምቾትን ለማረጋገጥ ልዩ የመስገጃ ቦታዎች፣ የሻንጣ ማከማቻ፣ የህፃናት ማቆያ ማዕከላት መዘጋጀታቸውን የሳውዲ ፕሬስ ዘገባ አመላክት። አሰላሙ አለይኩም ወረህመቱላሂ ወበረከቱ። ውድና የተከበራቸው የበጎዊቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላ አለ ኩሉ ኒዕመታ ያ ረብ። እና እንዴት ናችሁ ደህና ናችሁ ወይ አላችሁ ወይ መጠባባጥ ጠረፍትናል ማለት ነው። እና እንዴት ናችሁ ደህና ናችሁ ወይ? እኔ አለሁኝ አልሐምዱሊላ ሰላም ነኝ። እንግዲህ ዛሬ ያሳየኋቸው መረጃ ይህንን ይመስላል ማለት ነው። እኔም ሳየው ሀቂቀተን ስብሓንላህ በጣም ነው የገረመኝ። በዝልክ ማለት በቃ የሆነ ለቁጥር ተቸግረው አትገቡም እስከ ማለት እስከ መከልከል ድረስ መድረስ ያ አላህ ያ ሰላም ጥራት ይገባህ ያሮብ። እና ሀቂቀተም ያ እዛ ሳውዲ ያላቸው ሰዎች ማለት ነው፣ አማኒኝከንም ሁም በዚህ ሰዓትም። በእርግጥ ያው ከዚህ በኋላ የሚቻል አይመስለኝም። እንግዲህ እንደሰማችሁት ታግዷል ነው ያለው፣ አትገቡም ብለዋል ነው ያለው። ማለት ለቁጥር አስቸገራቸው ቁጥር ምናምን ተውትና፣ በቃ የሆነ ለሰው ጤንነት ሲባል ነው፣ የሰውን ጤንነት ለመጠበቅ ሲባል ነው። እንግዲህ አትገቡም ያሉት ማለት ነው። ደግሞ ለክፋት መስራቾች እናቴ እንዳትወርዱባቸው አለብቃችሁም እና እንዴት ናችሁን ያለው አልሀምዱሊላ ሰላም ነኝ። ሀቂቀተን ሁላችንንም አላህ ይወፈቀን። በእርግጥ የማንኛችንም ምኞት ነው፣ ግን አንድ ቀን አላህ ምኞታችንን አሳክቶልን ዳዓችንን ተቀብለውን ሙስተጃብ አድርጎልን ይህን ቦታ ለመጽየር አላህ ያብቃን፣ ሀቂቀተን በህይወት እስካለን ድረስ በቃ የዚህ ቦታ ሳንሄድ ሳንረግጥ አላህ የህይወት ፍጻሜያችንን እንዳያመጣብን እንዳያቀርብብን፣ ያ ረብ እና ሁላችሁንም አላህ ይወፍቃችሁ። ዱዓ ላደርግላችሁ ነው። ዛ ነው ማለት ነው ዛሬ ዱዓ ላደርግላችሁ ነው እና ሁላችሁንም አላህ የወፍቃችሁ፣ ሁላችንንም አላህ የወፍቀን። ሳኡድ ያላችሁ ደግሞ ማለት ነው ወላይ እንደው ቢሞላ ይሙላ ባይሞላ በቃ መሄድ እስከ ቻላችሁ ድረስ እንዳያልፋችሁ ሀቂቃተን ሂዱ። ሄዱ ማለት በዚህ ሰዓት ባይ ሳካ እራሱ አማን ቀን ራሱ ማለት ቀላል ነገር አይደለም። ወላይ ሌላው ነገር ቀርቶ በቃ ቦታውን ማየቱ መዘየሩ በቃ እዛ ቦታ መርገጡ ያ ሰላም ታድላችሁ ሀቂቃተን እኔ አላህ ኢንሻአላህ ከዚህ ከዱባይ ተገባሁኝ እንደዚህ ሀገር ትሄጃለሽ ብባል የመጀመሪያ ሳውዲ ነው። እንደ ስራ እንደው ለምናምን እንኳን ያ እንኳን ሞራሩ ባይኖረኝም በቃ ያኔ እዛ ቦታ ግን መሄድ ያአላህ ሀሳቡ አለኝና ኢንሻአላህ፣ ያአላህ ፍቀር ከሆነ ያአላህ ውሳኔ ከሆነ ኢንሻአላህ እኔም ሄድ ያለውኝ ማለት ነው። እናንተ እዛም ያላችሁ ለሁላችሁም አላህ ይወፈቃችሁ። እዛ ያላችሁ ደግሞ ይብልጡን ተጠቀሙበት ወንስን ተጠቀሙበት፣ ወላሂ ይቆጫቸዋል፣ አገር ስትገቡ ማለት አንድ ሰው ከአገሬ መጥቼ ወይ ሀጁ ወይ ኡምራ አድርግ ቢል መቼም አይቻልም። ማለትም የአላህን ጋር ደረሱ ነው የሚያውቀው። ይቻል ሊሆን ይችላል፣ ግን ደሞ እዛ ቁጭ ብላችሁ እንዳሳለፋችሁት ወይ እዛ ቁጭ ብላችሁ እንዳላችሁት አሁን ቀላል ነገር አይደለም። ቢያንስ እንኳን ሌላው ጣጣ እንኳን ቢቀር በቃ የሆነ ልዩነት በጣም በጣም በብዙ ነገር ልዩነት አለው እና ስለዚህ እዛ የሆናችሁ የሚከፈለውን መስዋዕትነት ከፍላችሁ ሀቂቀተን ወላሂ የመሬን ነው ምላችሁ ሄዱ። ሲጀመር ያን ያክል መስዋዕትነት ያስከፈላል ብዬ አላስብም። ማለት አሁን ለምሳሌ ከሀገር እንደምመጡት ያክል እዛ ቁጭ ብላችሁ በርግጥም እኔ እንደማስበው ቀላልም ላይሆን ይችላል። የሰው ልጅ ህይወቱ ነው ራሱ ነው እናማቀው ግን አገር እንደምመጡት ወይ አገር እንደገባችሁ ለላማ ወይ ደሞ ቁጭት ምንም አይሰራላችሁ መላ ይሄዱ እና እንደዛ ነው ስላችሁ ነው። ሁላችንን መላ ይወፍቀ የምስጢቃማ ገራ እ በቃ አላህ የህይወት ፍጻሚያችንና ያቀርብብን ሳቦታ ሳንረግጥ በኢክላስ ማለት ነው ሙብ ያኔ ስልክ ይዞ ለመሰወር ለፎቶ ለመነሳት፣ ወይ ቪዲዮ ለመስራት እንደዚህ አይነት ነገር ሳይሆን ኢንሻአላህ ኢንሻአላህ የሁላችንንም ሀሳብ አሳክቶ የተመኘነውን ሁላ ሰጥቶን ኢንሻአላህ ሁላችንንም አላህ በዚህ በዱኒያ ላይ በአላህ ቤት በመስጊድ እንደተሰበሰብን አላህ የአላህ ቅዋ ሆኖ እንደሰበሰበን ነገ ባአኸራ ኢንሻአላህ የአላህ ፍቃድ ሆኖ በጀነተል ፍርዶስ ባህር ሽጥላ ከረሱል ሰለላሁ አለይሂ ወሰለም ጋር ደግሞ ከሀውድ ሃ ከሚጠጡት ከነዛ ከነዛ ቦታዎች ከሚሰበሰቡት ባሪያዎች አላህ ያድርገን። የህይወት ፍጻሜያችንን አላህ ያሳምርልን። በቃ ሮመዷን ነው ዶ አረኩላቸው ማለት ነው አለቀተል ለራሴ ጭምር ማለት ነው እና አለ ኩል ሐለን ይሄንን ይመስላል። ሐባይቢ እዛ ቦታ ያላችሁ ሰዎች ሄዱ ማለት ነው፣ ሄዱ ቦታውን ዘይሩ። ሀገር ተገባችሁ አላቆችትና መለደም ምንም ነገር አያደርግላቸውም። ዘምታችኋል ማለት ነው። አሃ ሐባይቢ ይሄንን ይመስላል። ሐቂቀተን እንግዲህ ቻው ቦታውን እንዳያችሁ ነው፣ መጨናነቁን፣ አካባቢው ምን እንደሚመስል ያሰላም። አረ ሐቂቀተን ወላሂ እዚህ ማለት ነው ሲያጠፋ የአሁን ስንሰግድ እኔ እዛ ቦታ ይቅርና በቃ እዚህ አለው ሰው ያ አላ ጫማ ተፈልጎ አይገኝም። ቦታ በጊዜ ካልተሄደ አይገኝም። እንደው መስጊዱ ውስጥ ይቅርና ማለት ነው ሐቂቀተን ወላሂ የምሬ ነው። በቃ የአስፋልቱ ጋር የመስጊዱ ግቢ ያለ አይደለም፣ ሴቱ አይታይም። በቀን ሰጥ ነው የሚለው በቃ ሰዓት ነው። አሽ ነው የሚጀምረው ትን ማለት ነው። ቅያም እና በቃ ከዛ በፊት ካልሄድም እኔ እንጃ እንኳን መስጊድ ይቅርና ማለት ነው የመስጊዱ ግቢ ራሱ ቦታ አይገኝም። እና ማሻአላ አላህ ብዙ ባህሪዎች አሉት፣ ብዙ ወዳጆች አሉት። እኛ ግን ያለሱ ማንም የለን። እና ለመጨረሻችን ያሳምርና ነው ወመዶችን አላህ ይቀበለን። በጣም ነው ወዳጆቹ ማከብራቸው። ላይክ ሸር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ